በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በመላው ዓለም የምትገኙ የእግዚአብሔር ልጆች ሁላችሁ በያላችሁበት የእግዚአብሔር ሰላም ይድረሳችሁ። እንደምን ከረማችሁ? እንደምን አደራችሁ? በያላችሁበት ሰዓት አቆጣጠር ሰላምታዬ ከወዲሁ ይድረሳችሁ። ሶስተኛው ሳምንታችን ምኩራብ በመባል ይታወቃል። እንደሚታወቀው ምኩራብ የተባለው መጸለያ መስገጃ፣ መለመኛ፣ ማምለኪያ ትልቅ ሕንፃ ነው። በአይሁድ ዘመን ምኩራብ ከፍ ተደርጎ ስለሚሰራ እንደ ተራራ ስለሚታይ ከዚሁ ስሙን ይዘዋል። ምኩራብ ማለት ከፍ ባለ ቦታ ላይ ያለ ሕንፃ ማለት ነው። ቅድም የሰጠነው ትርጉም እንዳለ ሆኖ ከፍ ባለ ተራራ ላይ የሚታይ ሕንፃ ማለት ነው። ይህንኑ ስም ይዞ ምኩራብ ተባለ። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህንኑ ቃል በማቴዎስ ወንጌል ምዕራፍ አምስት ቁጥር 14 ላይ እናንተ የዓለም ብርሃን ናችሁ በተራራ ላይ ያለች መብራት አትሰወርምና ብሎ አረጋግጦታል ስለዚህ ከፍ ባለ ተራራ ላይ ቤተ መቅደስ ይሰራል ከዚያው ከዘመነ አይሁድ ጀምሮ የመጣ ስርዓት ነው በዚሁ እሁድ የሚከበረው ምንባባቱ ሁሉ የሚያስረዳው ይህንኑ ቅዱስ ቃል በዚህ እሁድ እንደምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ የአይሁድን በዓል ለማክበር ወደ ኢየሩሳሌም ሲወጣ ወደ ቤተ መቅደስ ወይም ወደ ምኩራብ ገብቶ ነበረ። በዚያም ገብቶ ሳለ የጸሎት ቤትነቱ ቀርቶ የንግድ መሸጫ መለወጫ ሆኖ በመገኘቱ ጅራፍ አብጅቶ በሬዎችንና በጎችን በጅራፍ አስወጣቸው፣ ገበታቸውንም ገለበጠ ይላል። የአባቴ ቤት የጸሎት ቤት እንጂ የመነገጃ የመሸጫ ቤት አይደለም በማለት የሚሰበክበት የሚነገርበት ዕለት ነው። ታላቁ ሊቅ ቅዱስ ያሬድም ስለ ምኩራብ እንዲህ ብለዋል፤ ቦአ ኢየሱስ ምኩራብ አይሁድ ወመሐረ ቃለ ሃይማኖት፤ ኢየሱስም ወደ ምኩራብ ገባ የሃይማኖትንም ቃል ያስተምራቸው ጀመር ብሎ በዚሁ እሁድ በመዝሙሩ እንዲዘምር ተደርጎ አድርጎ ቀምሮ አውጥቶታል። በሌላም ትርጉም ቤተመቅደስ መቅደስ የምንሰኘው እኛ ስንሆን እኛ ውስጥ ያለውን ኃጢአት የማስወገድ ንጹህ የማድረግ ምክንያቱም ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው እኛን ከኃጢአት እና ከመከራ ከፍዳ ሁሉ ሊያድነን ክብር ለስሙ ይሁንና ስለእኛ ተሰቀለ ብሎ ስለሚያስረዳል መጽሐፍ ቅዱስ። አንድም ቤተ መቅደሱ የሆነው እኛ ነንና እኛን ከኃጢአት ሁሉ ንጹሐን ያደርገን ዘንድ ወደዚህ ዓለም መምጣቱን ለማጠየቅ ምኩራብ መስገጃ፣ መጸለያ፣ መለመኛ ከአምላካቸው ጋር መገናኛ እንደሆነች ሁሉ በብሉይ ኪዳን፣ በዘመነ ሐዲስም እኛን መቅደስ አድርጎ በእኛ ቤተ መቅደስነት በንጹህ እንድናመልከው አንድም ትናንት የነበረችው የድንኳን ቤተመቅደስ ቤተ መቅደስ ፍጻሜዋ ላይ ግን የእርሱ ቤተ መቅደስ አድርጎ የመረጣት እመቤታችን ቅድስተ ቅዱሳን ድንግል ማርያም እንደሆነች በእሷ ቤተ መቅደስነት በእሷ ውስጥ አድሮ ዓለምን ሁሉ እንዳዳነ በሽታውን ሁሉ እንዳስወገደ ይህ ትምህርት ያስረዳል። ቀደም ሲል በነበረው ምኩራብ ሊቀ ካህናቱ በዓመት አንድ ጊዜ ደም ይዞ የህዝቡን ኃጢአት ያስተሰሪ ነበር። አሁን ግን በገዛ ደሙ አንድ ጊዜ ወደ ቅድስት የገባውን መድኃኒታችን ኢየሱስ ክርስቶስ ይሄንን ከማጽዳት ጀምሮ ከስጋዊ ከሚታይ ንግድ ከሚታይ ሸቀጥ ከማጽዳት ጀምሮ አሁን ያለችዋ አማናዊቱ ቤተ መቅደስ በራሱ ደም የተመሰረተችው ቤተ መቅደስ ከነገር ሁሉ ጸርታ ከማናቸው መነገጃ መሸጫ፣ መለወጫ የጥቅም ማስከበሪያ ጸርታ እንድትኖር ራሱ መድኃኒታችን ኢየሱስ ክርስቶስ ያስተማረበት ጊዜ ነው። ለዚህ ነው ቤተ ክርስቲያናችን በዘመኑ ላለው ቤተ መቅደስ ትልቅ ትርጉም ትሰጣለች። ለምሳሌ አንዳንዶች ቤተ መቅደስ ህንፃው አይደለም እኛ ራሳችን ቤተ መቅደሶች ነን ይላሉ። እሱማ ቢሆን ኖሮ አሁን በዘመነ ሐዲስ ጌታችን መድኃኒታችን ኢየሱስ ክርስቶስ በነበረበት ዘመን የአባቴ ቤት የጸሎት ቤት ነው በማለት ርግብ ሻጮችና ለዋጮችን ባላስወጣቸውም ነበር። ነገር ግን አጸዳውና የአባቴ ቤት የጸሎት ቤት ትባላለች በማለት አስተማረ። ብዙ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ እየገባ ያስተምር ነበር። አሁን ታላቁ ቅዱስ ያሬድ ቅድም እንዳልነው ይህንን እሁድ ምኩራብ ብሎ በመሰየም ጌታችን ኢየሱስ ክርስቶስ ምኩራብ እየገባ ያስተምር እንደነበረ የዘመነ ሐዲስ ታሪክ ነው። ለዚህም ነው ሊቃውንተ ቤተ ክርስቲያን ምስጢሩን አመስጥረው ምድራዊውን፣ ደማዊውን፣ ሥጋዊ ብቻ የሚታየውን ነገር አይደለም፣ በዚያ ውስጥ ያለውን ማስረጃ፣ በሰማይ የእግዚአብሔር መንግሥት የምንወርስበትን ማስረጃ ለማስረዳት ሲሉ ከመጻሕፍት መርምረው አውጥተው የሚስማማውን በዕለቱ እንዲነበብ ያደርጋሉ። በቆላሲስ ምዕራፍ 2 ቁጥር 16 ላይ ስንመለከት ሐዋርያው ቅዱስ ጳውሎስ እንዲህ ያስተምረናል። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። አንዳንዶች በዓላት ያከብራሉ ራሳቸው ግን አልተከበሩ። አንዳንዶች ለቀናት ለወር መባቻዎች ቦታ ይሰጡና ራሳቸው ግን የክርስቶስ ቤተ መቅደስ አይደሉም። አስተውሉ። በዓላቱን መናቁ አይደለም መባቻዎችን አለማክበሩም አይደለም። እነዚህ ሁሉ ሊመጡ ላሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው ይላል። ይሄ ነው ትልቁ ሚስጥር፣ ቤተ ክርስቲያናችን የምታስተምረው የክርስቶስን ከወዲያኛው ዓለም ወደዚህ ዓለም መጥቶ የማዳንን ሚስጥር አውቆ ተረድቶ እሱን አምኖ ታምኖ የማይሄድ ሰው የተቀመጠውን ስርዓት ብቻ በማክበር ሃይማኖተኛ መሆን አይቻልም። አካሉን ማወቅ ነው ክርስቶስን ምኩራቡን አጸዳ ስንል ስለ ምኩራብ ብቻ አይደለም። ይሄ በስጋ የምናየው ነው። ስለ አካሉ ነበር የሚያስተምረው። ዛሬም በስሙ አምነን ትእዛዙን አክብረን ተቀብለን መዳን ይገባናል። አካሉ ክርስቶስ ነውና፣ እንዲሁም የቤተ ክርስቲያኗ ራስ ነው ይላል። ዋናው ነው። ትሕትናና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በስጋዊ አይምሮ በከንቱ እየታበየ ማንም አይፍረድባችሁ ይላል። በዚሁ ዕለት የሚነበበው ንባብ ይሄ ነው። የአምልኮ መልክ አላቸው ልባቸው ግን ኃይሉን ክደዋል። የሚበልጠው የውስጥ አምልኮ ነው መጀመሪያ፣ ከዚያ በኋላ ሌላውን ስርዓት መከተል ይቻላል። የምኩራብ ዕለት በዕለተ እሁድ የሚነበበው ንባብ አንዱ ይሄ ነው። እንዲያውም እንደዚህ ያለ ሰው ራስ ወደ ሆነው አይጠጋም ይላል። ራስ የተባለው ክርስቶስ ነው። የቤተ ክርስቲያኗ ራስ ክርስቶስ ነው። ክርስቶስን ሳናውቅ ቤተ መቅደስ እናውቃለን ማለት አንችልም። አያችሁ፣ የአባቱን ቤት የጸሎት ቤት የሚሰኘውን ትልቁን ቤት ትተውት ስጋዊ ደማዊ ለሆነው ጥቅማቸው በሬዎችን ይሸጡበት ይነግዱበት ጀመረ፣ ገበታ ዘርግተው ይላል። እሱን ነው የገለበጠው፣ እሱን ነው ያሳደደው ከቤተ መቅደስ። ስለዚህ መጀመሪያ እምነት ይቀድማል። ቤተ መቅደስ ሄዶ የሚያስቀድስ ሰው መጀመሪያ ልብ ውስጥ አምላኩን ማሳደር ይገባዋል፣ ማመን ይገባዋል። አካሉ የሆነውን ክርስቶስን ትቶ የምስል ቤተ መቅደስ ሄዶ መቆም የቤተ መቅደስ ሰው አያሰኝም ወይም አማኝ አያሰኝም። መልዕክቱ ይሄ ነው። አጠቃላይ የእውነት አማኞች እንድንሆን ከንቱ ተመላላሾች እንዳንሆን። ዛሬ ግን በቤተ መቅደሳችን በተለይ በተለይ በአሁኑ ሰዓት የምናየው በእውነት ትልቅ ትምህርት የምንወስድበት ነው። እምነቱ ሳይኖረን ቤተ መቅደስ ላይ የምንከፋፈል፣ ምንለያይ፣ ማንዋደድ ከመቅደሱ እስከ ቅኔ ማህሌቱ ከቅኔ ማህሌቱ እስከ ማስቀደሻው መቅደሴን አረከሳችሁ የተሰኘበት ዘመን ቢኖር ዛሬ ነው። አምልኮ ፎርሙላ ብቻ ወይም ደግሞ ምስል ብቻ ሆኖ የታየበት ተግባሩ መሬት ላይ ያልታየበት፣ እንደውም አንዳንድ ጊዜ ቤተ መቅደስ ማለት የግሩፓዊ ጠባይ ወይም የሆኑ ሰዎች ቡድን እስኪመስል ድረስ የክርስቶስ ደም የክርስቶስ አካልነት የተረሳበት። እግዚአብሔር ይቅር ይበለን ወገኖች። ብዙ ቦታዎች ላይ የምናየው ይሄንን የሰላም ባለቤት በደሙ የመሰረታት ቤተ መቅደስ ለምን ሰላም አጣች? አካሉ የሆነውን ክርስቶስን ስላላመንን የግላችን የራሳችን ጊዜ ማሳለፊያ ስለሚመስለን። ኢየሱስ በቤተ መቅደስ ያስተማረው ይህን ነው፣ ገበታቸውን ገለበጠ። አንድም ርግቦችና በሬዎችን በጎችንም ጭምር በጅራፍ አስወጣቸው ይላል። ጅራፍ የመንፈስ ቅዱስ ምሳሌ ነው። በጎችና በሬዎች የተባሉት ውስጣችን የሚበቅለው የኃጢአት ምኞት፣ ውስጣችን ያለው የክፋት ምኞት፣ ውስጣችን ያለው የበደል ምኞት ምሳሌ ነው። መጽዳት አለበት። በመለኮት ኃይል በሆነው በመንፈስ ቅዱስ ይጸዳል። ገበታቸውን ገለበጥ አለ። ገበታቸው ለጊዜያዊ መስተዳደር የሚያቋቁሙት ቤተ ክርስቲያንን የሚያፈርስ፣ ህዝቡን የሚለያይ፣ የሚከፍል፣ አባቶችን የማያከብር ህጎች ይወጣሉ። ብዙ ወትን መቅደስ ላይ እንደምናየው በክርስቶስ ደም አምኖ ከመዳን ይልቅ ጊዜያዊ ህግ እየወጣ ይህንን ገበታ እየዘረጉ የራስን ማንነት ለማሳወቅ ከክርስቶስ በላይ የሚሄዱበት ጥግ ገበታ ይባላል። ገበታቸውን ገለበጠው ይላል። አያስፈልግም፣ እንዲህ ዓይነት ገበታ። ቤተክርስቲያን አንዲት ገበታ አላት። እርሱም በክርስቶስ ደም የተመሰረተ ገበታ። የክርስቶስን ደም የሚቃወም ገበታ ወይም ደግሞ ህግ፣ ደንብ አያስፈልጋትም ቤተክርስቲያን ለዚህ ከሆነ ስምምነት ያጣ ነው። ለዚህ ከሆነ ፍቅር ያጣ ነው። ለዚህ ከሆነ በሩ የጠፋ ነው። ለዚህ ከሆነ ስኬት ያጣ ነው። አያገባኝም አትበሉ። ምዕመናን ተጠንቀቁ፣ እያወቃችሁም ዝም አትበሉ። ቤተ መቅደስ ነው ብላችሁ ከሄዳችሁ የክርስቶስ አካል እንደሆነች የክርስቶስ ደም እንደ መሰረታት ማወቅ አለብን። እንደሱ ካልሆነ የመለኮት ኃይል የሆነው መንፈስ ቅዱስ ቀደም ሲል በዮሐንስ ወንጌል ምዕራፍ ሁለት ቁጥር አስራ ሁለት የተነበበው ወንጌል ይሄ ነው። አንዱ ወደ ቤተ መቅደስ ገባ ይላል። ቤቱ ተበላሽቶ ነው ያገኘው። የግለሰቦች ጥቅም ማስከበሪያ ሆኖ ነው ያገኘው፣ መነገጃ መሸጫ፣ መለወጫ። ዛሬ መነገጫ መሸጫ አለም አብዛኛው ሀገርን ምን ነው ተቆጣ። ቤተ መቅደስ ምን ነው ተቆጣ። ምን ነው እግዚአብሔር ዝም አለ እንላለን። እኛው በምናመጣው ኃጢአት አውቀን ዝም በምንለው ነው የስጋችንን የደማችንን ህይወት ለመከተል የምንሄደው መንገድ። ዛሬ ምናልባት እንደ ዮሐንስ ወንጌል ምዕራፍ ሁለት ቁጥር 12 እንደምናነበው ጅራፉ አይታይም። ርግቦቹም ነጋዴዎቹም የሚነግዱት ነገር ምሽቀጣቸው አይታይም። የሰሩትም የክፋት ደንብ የራሳቸው ጥቅም ማስከበሪያ ነው የክርስቶስን ደም ያላከበረ በአሁኑ ዘመን ንስሐ ገብቶ ስጋው ደም የተቀበላለ ህግ ዘርግቶ ቤተክርስቲያን ልምራ የሚል ነው ያለው። አረባካችሁ ከዚህ መዓት እንሰወር፣ ከዚህ ቁጣ እናምልጥ። ወንጌልን የእግዚአብሔርን ቃል ማዳረስ ካልተቻለ የቤተመቅደስ መቅደስ ወንጌል እንዳይሰበክባት እንዳይዘመርባት፣ እንዳይቀደስባት ከተደረገ ምን አይነት ሰው ነው ውስጡ ያለው አጽዱት። እግዚአብሔር ባንድ ምሽት ልመናንም ይሰማል። ጫካኝ አታደርጉት። መብርሃን ቅድስት ድንግል ማርያም ርሪተል ቡና የምትባል መቤት ጫካኝ አታደርጓት። እማትሰማ አታደርጓት። በቆላሲስ ምራፍ 2 ቁጥር 18 ላይ እንዳየ ነው። ባላየውም ያለ ፈቃድ እየገባ ምንም የክርስትናው እምነት የለውም። ወንጌል ለሱ ጉዳዩ አይደለም። መዘመር ለሱ ጉዳዩ አይደለም። መቀደስ ለሱ ጉዳዩ አይደለም። እሱን ማሳየት ነው ጉዳዩ። ዛሬ ምድራችን የሸፈነው ይሄ ነው። ቤተ መቅደሳችን እያናወጥ ያለው ይሄ ነው። እየከፈለ ቤተ መቅደስን ያለው ይሄ ነው። አባቶችን ያላከበረ ካህናትን ያላከበረ በስጋዊ አይምሮ በከንቱ እየታበየ ይላል አንድ ወቡት መጽሐፍ ቅዱስን ቆላሲስ ምዕራፍ 2 ቁጥር 18 ላይ በስጋዊ ፈቃድ አይምሮ ፈቃድ እየታበየ። ለሱ ንስሐ መግባት ስጋው ደም መቀበል ማለት ምኑም አይደለም። ለሱ ቤተ ክርስቲያን ሄዶ መስሎ መቆም፣ የቤተ ክርስቲያን ሀብት ላይ ማዘዝ፣ ይሄ ከንቱ ነገር ነው። አስቡበት። ማርያም ጸሎቴን አልሰማማርሽ። እግዚአብሔር ምን ነው ዝም አልከን? አትበል አትበይ። መጀመሪያ አጠገብ ያለውን አጽዳው። ራስ እየተከፋፈልክ ራስ እየተቧደንክ እየተቧደንሽ በድንግል ማርያም ላይ አታሳቡ፣ በክርስቶስ ላይ አታሳቡ። ዛሬ የተማርነው ትምህርት ይሄንን ነው። ምኩራብ የተባለው የአባቴ ቤት የንግድ ቤት አይደለም፣ የጸሎት ቤት ነው። ንግድ መነገጃ አይደለም። በቀጥታ ከምድር እስከ ሰማይ ከእግዚአብሔር ጋር የምንገናኝባት የያዕቆብ መሰላል ናት ቤተ ዛሬ በክርስቶስ ደም ነው ቤተ መቅደስ ስትገባ ደሙ ላይ ነው የቆምከው ደሙ ላይ ቆሞ ነው ሰው የሚጨቃጨቀው ሊገባን ይገባል ወገኖች ቤተ ክርስቲያን ማለት ውስጡ ያለውን ማክበር ውስጥ ያለውን ቅዳሴ ማክበር ውስጥ ያለውን ታቦት ማክበር ይገባል ለዚህ ደግሞ እምነት ያስፈልጋል ከአስራ ሁለቱ ሐዋርያት አንዱ ይሁዳ ነው ዛሬም አንዱ ይሁዳ አይጠፋም ከካህናት መካከል ከኛው መካከል አሉ ምዕመናኑን ወደ ሌላ ነገር የሚወስዱ የዛሬው ትምህርት ይህን ያስተምረናል አጽዱት፣ ነጋዴዎችን አውጡ፣ ንስሐ ግቡ፣ ሥጋውንም ተቀበሉ። ህዝቡ እንዳይደሰት አታድርጉ። ቤተ መቅደስ ማለት በንጽህና በቅድስና ቆሙ። ነገር የለውም ማለት አይደለም ችግር የለውም እሱ፣ አለመስማማት የለውም ማለት አይደለም ችግር የለውም እሱ እሱ አይደለም፣ እሱን መቋቋምና እሱን እንዳይበቅል እንዳያለመል ማድረግ ነው። በጾማችሁ በጸሎታችሁ እግዚአብሔርን መለመን ነው። ይሄ ነው ምኩራብ የሚባለው የአባት ቤት ቅናት ሊበላ ይገባል። እያንዳንድሽ እያንዳንድ ሁላችንም እኔ አያገባኝም አትበሉ። እስመቅናተ ቤትከ ከበላአኒ የአባት ቤት ቅናት በላኝ ተብሎ እንደተጻፈ መዝሙር 68 ላይ ምስባኩም፣ የዛሬው ምስባክ ይሄ ነው። አዚመን ብቻ ነው የምንሄደው፣ ዜማውን ውስጣችን ሳይጸዳ እንዴት አድርጎ እስመቅናተ ቤት ከበላአኒ ብለን እንዘመር እንችላለን? የአባት ቤት ቅናት ይበላኛል። አንቺም ተነሽ፣ አንተም ተነስ። ለሚያልፍ ጊዜ የማያልፈውን መንግስት አንጣ። እውነት ተናገር፣ ከውሸተኞች ጋር አትቁም። ካልገባቸው ሰዎች ጋር ቆመ እንደ ቤተ መቅደስ አትከራከር። ስጋዋ ደሙ ሳትቀበሉ ስንት ጊዜ አለፈ? ብዙዎቻችሁ በብዙ ቤተ መቅደስ የምንሰማው ነው። ስምምነት የለም፣ አንድነት የለም። ይሄ ቤተ መቅደስ ነው። የአባት ቤት የጸሎት ቤት ነው አለና የመንፈስ ቅዱስ ጅራፍ አውጥቶ አስወጣቸው። ቤቱን አጸዳ። ዛሬ ቤቱ የጸዳበት ቀን ነው። አጽዱት ቤታችሁን፣ ሌላውን ተውት። ተቧድነህ መንግስተ ሰማያት አትገባም። እኔ ከኔ ደጋፊ ነኝ። ከኔ ልትደጋገፍ አይደለም የመጣው። የሚደግፍን ክርስቶስን ልታምን ነው የመጣው። የምትደግፍን መብርሃንን ልትማጸን የመጣው። ቄት ልደግፍ ወይ ዳቆን ልደግፍ ወይ መኖክሴ ልደግፍ ወይ ምዕመናን ልደግፍ ወይ አቶ ከሌ ልደግፍ አይደለም። እሱን ተውት። አጽዱት። ይህንን የአባታችን ቤት ቅናት ኮ ይበላናል። የክርስቶስን ተቃዋሚ የቤተ መቅደስን ተቃዋሚ ያፍርስልን ጌታ። ሰይጣንን ክፉ መንፈስን ያርቅልን። ዛሬ ቤተ መቅደሱን እንዳጸዳ ቤተ መቅደሳችን ያጽዳለን ከላይ እስከ ታች። የክርስቶስ ማንነት ተረስቶ ዛሬ የሰው ማንነት የጎላበት ዘመን ነው። የመንደርተኝነት ማንነት የጎላበት ዘመን ነው። ይህንን ዘመን እግዚአብሔር ይለውጥልን፣ የክርስቶስ ያድርገን፣ የድንግል ማርያም ልጆች ያድርገን። አልተሳካልኝ ትላለን። ስኬትማ ሞልቶታል እግዚአብሔር አይደለም። መሽቶ እስኪ ነጋ የሚጠብቅ አይደለም የእግዚአብሔር ስኬት። የራሳችን ኃጢአት እንደ ግንብ ፊቱ ቆሞ የራሳችን መከፋፈል የራሳችን መለያየት ቤተ መቅደስ ብለን ቤተ መቅደስ እንሄዳለን። ራስን ለማሳወቅ ብቻ የምንመጣ ከሆነ ቤተ መቅደስ አይደለም። ይሄ ስጋዊ ደማዊ አገልግሎት የምንፈጽምበት ከዚህ ደግሞ እግዚአብሔር ይሰውረን። የእግዚአብሔርን ቤተ መቅደስ አክብሩ። የዛሬው መዝሙር ይህንን ነው። ያሬድም የዘመረልን ቦአ ኢየሱስ ምኩራባ አይሁድ ወመሐረ ቃለ ሃይማኖት። ኢየሱስም ወደ ቤተ መቅደስ ገባ የሃይማኖትን ቃል አስተማራቸው እንጂ እኔ የምረጠኝ እኔ ምረጥ። በስጋዊ ምርጭ ለስጋዊ ምርጫ ነው የመጣው ወይስ ለመንፈሳዊ ምርጫ መጀመሪያ ተመረጡ። እናንተ ለርስቱ የተመረጣችሁ ናችሁ፣ ወደሚደነቀው ብርሃን ነው የሚለው ገና ርስት ሳትሆኝ ሳትሆን ለምርጫ ወረቀት ትጽፋለህ። እንደው እግዚአብሔር ይቅር ይበለን። ይህን ነው ማጽዳት፣ ይሄንን ንግድ ነው ማውጣት። ሰው ለጸሎት ቤተ መቅደስ መሄድ ሲገባው አህዱ አብ ሳይባል ለመድረስ ንስሐ ገብቶ ስጋ ወደሙ ተቀብሎ እንዲሄድ በአማን አብ ቅዱስ በአማን ወልድ ቅዱስ በአማኖቱ መንፈስ ቅዱስ ማለት ሲገባው ስለ ምርጫ አስቦ ይመጣል። ዛሬ ቆይ እከሌን ዲብ እያዋርደው ነገር እያስካተምጣ የነገር ኮሮጆን ጥለና የተንኮል ጥምጥምን አውልቅና ግባ ቤተ መቅደስ። ዛሬ መንፈስ ቅዱስ ስለማይታይ ነው። የእሳት ጅራፍ እየገረፈን አይደለም፣ ደም እየፈሰሰ አይደለም፣ ምድር እየተናወጠች አይደለችም። በዓለም ሰላም አለ፣ በዓለም ፍቅር አለ። ድሮስ አንድ ቤተ መቅደስ ላይ ነው ገበታቸውን ገለበጠ በጎቹንም ርግቦቹንም አስወጣቸው፣ የሚለው ዛሬ በዓለም አይደለም የተናወጠች ቤተ መቅደስ በዓለም ተናውጣለች። ስሬት ያስፈልገናል ወገኖች። ቤተ መቅደስ ማህበራዊ ናት፣ ግለሰባዊ አይደለችም። ወይም የተወሰኑ ቡድኖች አይደለችም። አጥፎ ይሄንን አውጡት እንዲህ አይነቱን ከገበታውን ገልብጡት። ገበታ የሚለውን ህጋቸውን ይሄ መተዳደሪያ ደንብ እያሉ የሚያወጡት አንድ ነው። መተዳደሪያዋ ጸሎተ ሃይማኖት ተጠቅሶ ሃይማኖት የሌለው ምግባርን ከመፈጸም እግዚአብሔር ይሰውረን። የቤታችን ቅናት ስለሚበላን ነው። በቄስ ላይ መፍረድ በዲያቆን ላይ መፍረድ በጳጳሳት ላይ መፍረድ በፈራጁ ዛሬ ምእመናን ወይ በምእመናን መፍረድ ይሄ አግባብ አይደለም። የመቅሰፍት ዘመን ነው። መቅደሳችን አንድም ልባችን ነው። መቅደስ ሳትሆን እባክህ ቤተ መቅደስ አትሄድ። መቅደስ ለመሆን ደግሞ ንስሐ መግባትና ስጋ ወደም መቀበል ያስፈልጋል። ንስሐ ሳትገባ ስጋ ወደም ሳትቀበል ምን ታደርጋለህ? ቤተ መቅደስ ላይ ቤተ መቅደሱ ራስ የሆነው የኢየሱስ ክርስቶስ ናት። ማደሪያነቷ ምሳሌው የድንግል ማርያም ነው። ዛሬ ታቦትን የምናንከራተት ታቦት አይንከራተትም፣ በመሰረቱ እንጂ ታቦትማ በፍጹም አይዋረድም አይወርድም። በክብሩ በእግዚአብሔር ዘንድ ያለ ነው። ወዮልን ለኛ ሐሳባችን የከፋፈልን ስጋዊ ደማዊ በሆነ ሐሳባችን እየተጣላን ለስልጣን ካህናቱም ጥንቃቄ ማድረግ አለብን። እኛ ለክርስቶስ የሞትነን አለ ሐዋርያው ቅዱስ ጳውሎስ። ክብር ያስፈልገዋቸዋል ካህናት፣ ግን ክብራችን ከሰማይ መሆን አለበት። ራሱ ኢየሱስ ክርስቶስ ራሴን ባከብር ክብሬ ከንቱ ነው እንዳለው፣ ይህንን ቃል እኛ መያዝ አለብን። ራሳችን ለማሳወቅ በማያገባ ነገር ውስጥ እየገባል ሰዎችን በዘዴ እሱ አይደለም የቤተ ክርስቲያን መሪዋ መንፈስ ቅዱስ ነው። ከመንፈስ ቅዱስ ቀጥሎ ደግሞ ንጹሓን እንደሆኑ አባቶቻችን የሰጠው ማዕረግ አለ ወገኖች አስተውሉ። ስለዚህ ምኩራብ በዛሬ ዕለት የጸዳችበት ቀን ነው። እኛንም ደግሞ እንደዚሁ ንጹሕ አድርጎን አጽድቶን ስጋዊ ደማዊ ከሆነ አስተሳሰባችን አርቆን አውጥቶ የመንፈስ ቅዱስን መንገድ እንድንከተል አምላካችን እግዚአብሔር እሱ ይርዳ፣ አሜን።